ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ አለውላችሁ እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ውዶች፣ የኔ ምርጦች፣ የኔ ምናምኖች፣ የኔ ፍቅሮች፣ የኔ ወለላዎች እንዴት ናችሁልኝ? ልኝ ወዳችሁና ፍቅራችሁ ስለምትከታተሉኝ ሰብስክራይብ ስለምታደርጉኝ በጣም በጣም ነው የማመሰግነው። አጀብ ቢያስ ብላችሁ እና ይውላችሁ ትናንት ሀይሚና ብሩክ ምንም አይነት ቪዲዮ አልለቀቡ ነገር የለም ኢንስታግራማቸውንም ቲክቶክ ፔጃቸውንም ቼክ ቼክ ለማድረግ ሞክሬያለሁ ግን የሆነ የሚሸት ነገር አለው ማለት ብዙ ጊዜ እኛ ሰዎች የሆነ ነገር አለ ያለ ምክንያት የሆነ አባባልን አንጽፍም ብዙ ጊዜ ከተደረገልን ከተደረገብን ነገር ወይ ከሆነው ነገር የሆነ ነገር ሲያጋጥመን ወይ ከዛኛው ነገር አድርገን እንጽፋለን ስሜታችንን እዛ ስቶሪ ላይ እናደርጋለን፣ ማለት ነው። ብዙ ጊዜ ሰው ስቶሪ ላይ የሚያደርግ ሰዎች የሆነ ነገር ሲፈጠርባቸው የሆነ ነገር ሲሆኑ ነው፣ ያለ ምክንያት አይለጥፉም። ትናንትም የሆነ ነገር እጽፋለች ዛሬ እንጂ ምናምን ብላ የሆነ ደስ የማይን ነገር ግን መልዕክት ያለውን ነገር ነው፣ ቅኔ ነገር ነው እና የሰው ልጅ ያለ ምክንያት ምንም ነገር አይነት ፖስት አያደርግም። ምንም አይነት ነገር የሚያደርገው ነገር የለም ማለት ነውና አንድ ከፖስቱ አያይዤ ፖስቱ ውስጥ አያይጄ ደግሞ የመጥፋታቸው ነገር ደግሞ አሳሰበኝ ማለት ነው። ለምን ፖስት አለች ወይ ፖስት ምናምን ከራሷ ስሜት ጋር ምናምን ብለን ቢመጡ ኑሮ ምንም አይነት ነገር አንጠረጥርም ማለት ነው። አንድ ሁለት፣ ዛሬ ሶስተኛ ቀናቸው ዛሬ ካልመጡ አበደን። ዛሬ ዛሬ ማታ ወይ ዛሬ ሊመጡ ይችላሉ ማለት ነው። ትናንት አልመጡ ሲቀጥል ምን መሰላችሁ ብላ የለጠፈችው ሻማን ሎክሳችሁ ብርሃኗን መስጠት እንጂ እሷን ማለቅ አይታያችሁ፣ የእሷን ማለቅ አይታያችሁም። ሶ አለች ማለት ሻማን ሎክሳችሁ ብርሃን ልሰጡ ትችላላችሁ፣ ግን የእሷ የሻማው ሻማውን ስንሎክሰው ያልቃል ይቀልጣል፣ አይደለ የእሷን ማለቅ አይታያችሁም ነው የምትለው ማለት ነው። እና እኔ የተረዳሁት ነገር የሆነ ነገር ውስጡ ብሩክና ሀይሚ መሀል የሆነ ነገር አለ የተደበቀ ነገር የሆነ ነገር አለ ማለት ነው። ለምን ብርሃን ሰታችሁኝ? ለምን የኔ ሰታችሁኝ? ለምን የማለቄ ሁኔታዬ፣ ስሜቴ አይታያችሁም? እንደማለት ነው ያ ነገር ማለት ነው። እና ሰው ምን ይሁን? ምን ላድርግ? ምን ይፈጠር? ገባችሁ አደለ? የሆነ የማዘን ስሜት ነገር ነው አላችሁ። ለምን የሆነ ነገር አስደስታችሁኝ? ከዛ በኋላ ደግሞ ለምንድን ነው ያ ነገር ሲያልቅ ተመልሳችሁ ደስታ የማትሰጡኝ ለምንድን ነው አዲስ ነገር የማታሳዩኝ? ወዲያው ሻማውን ሲያልቅ ተመልሳችሁ መተካት አለባችሁ ማለቁ አይታያችሁም? ማለት እያፈጠጠች እየተቆጣች ነው እየተናገረች ያለችው ማለት ነው። እና የሆነ መናገር ወይ የሆነ ነገር የደበቀችው ነገር ሊኖር ይችላል ወይ በመሀላቸው ተጣልተው ይሁን ወይ የሚደብር ነገር ተፈጥሮ ይሁን አይዶን የምናውቀው ነገር የለም። እነሱ ናቸው የሚያውቀው ብቻ ሰላም ይሁን ግን ንግግሯ ምናምን የሆነ እንትን ያለ ነገር ነው የሚመስለው። የሆነ በቃ ደስ የማይል ነገር ውስጥ ጥሩ ነገር እንዳሌለ የሚረዳው ማለት ነው። ለምን የሰው ልጅ ያለ ምክንያት እንደዚህ ብሎ አይለጥፍም። ለምን እንደሆነ ታውቃላችሁ? ሰውነንና ብዙ ጊዜ እኔም ከኔ ራሱ እኔ ራሱ ስቶሪ ሳደርግ ምሳል በቅኔ ይናገራለሁ። የሆነ ሰው ሲያደርገኝ ያን ሰው በቅኔ ይናገራሉ። ለምን ያ ሰው እንደሚያዩ ስለማቅ ነው፣ ያ ሰው መልዕክቱ እንዲደርሰው ስለማቅ ነው። እና ሀይሚም ያደረገችው ነገር እንደዛ ነው። ይሄ ቲክቶክ ላይ ነው የለጠፈችው ስቶሪ ላይ ማለት ነው። እና የቡርኬንም ሳይ ደግሞ ምንም አይነት ነገር የለጠፈው ነገር የለም። ጀስት እሱ የሆነ አናቃቂዎችን ነገር ምናምን ነው። ትናንት ደግሞ ማዘሩን የለጠፈው ማለት ነው። ምንም የማየው ነገር የለም። ምን እንደ ልገምት እንደምችልም ግራ ገብቶኛል ማለት ነው። ግን እሷ ትናንትም ለጥፋለች ዛሬም ለጥፋለች። ለምን እንደሆነ አላውቅም። ብቻ በጣም ነው ያሳሰቡኝ። በመጥፋታቸው በጣም ተጨንቂያለሁ። እንደዚህ ጠፍቶም አያውቁም። ሚቢ ቢጠፉ ወይ አንድ ቀን ይጠፉና ከዛ ወይ ከሌላ ሰው ጋር ከጓደኞቻቸው ጋር ቪዲዮ ይሰራሉ። ከዛ ያን ቪዲዮ በእነሱ ቤት ሼር ያደርጋሉ። እንደዛ ነው የማየው ብዙ ጊዜ ይከታተላቸዋል መከታተል ከጀመርኩ ጊዜ አንስቶ አሁን ለምሳሌ በቀደምታ ሀብቴ ቤት ቪዲዮ ሰሩ። ከዛ ሀብቴ ቤት ተለቀቀ እነሱም ሼር አደረጉ ማለት ሌላ ጊዜም እንደዛ ነው። ወይ ነሀሰን ቤት ወይ የተለያዩ ሰው ቤት የሄዱና ቪዲዮ ከሰሩ በኋላ በእነሱ ቤት ሼር ይደረጋል እንጂ ውለቅም ሙሉ እና ሀይሚ ከሶሻል ሚዲያ ጠፍቶ አያውቁም። ለምን የሆነ ነገር ሲኖር ነው። አሁን ለምሳሌ ብዙ ጊዜ ሶሻል ሚዲያ ዩቱብ የምሰሩት እኮ ስትግባቡ ደስተኛ ስትሆኑ ነው። አደለም? ለዛ የሆነ ብቻ የሆነ የተፈጠረ ነገር አለ እገምታለሁ። ብቻ ማለት ግን እኔ ክፉ ነገራቸውንም አልፈልግም። በጣም ነው የሚደብረኝ። በጣም የኔ ድምቀቶች፣ የሶሻል ድምቀቶች ናቸው። እና በጣም ሶሻል ሚዲያ ቲክቶክ ላይ የእውነት በጣም እየተጨነቁ ነበረ። ትናንት በጣም ብዙ ሰዓት ጠብቀ ናቸው ጠብቀ ናቸው ቀሩ። ምግብ አልበላለን አልነሱ፣ ስራው አልሰራለን የእውነት ብዙ ሰው የእናንተን ቪዲዮ እያየ በጣም የሚዝናና ሰዎች አሉ፣ የሚደሰቱ ሰዎች አሉ። በዛ ነው ያህልም ልክ ደግሞ ቪዲዮ ሳትለቁ የሚከፋን የሚደበርን ሰዎች አሉ፣ ከኔ ጭምር ማለት ነው። እኔ የእውነት በቀን ስንት ጊዜ እየገባው እንደማያቸው ማለት ነው። ዛሬ የምንለከጉ ዛሬ ስቶሪ ላይ ምን አደረጉ፣ ዛሬ የምንፖስተው ይሆን፣ ዛሬ ምን ይዘው በአዲስ ነገር ድምቀቶች ምን ይዘው መጥተው ይሆን ብዬ ነው የማስበው ማለት ነው። የዛን ያህል ነው የፍቅራቸው ማለት ነው እና ብቻ የሆነ ሀይሚ መናገር ያልፈለገችው ነገር አለ ውስጧን ማለት ነው። ለምን ግን በአባባል አወጥተዋለች ማለት ነው። የሰው ልጅ እንደዛ ብሎ አለ ምክንያት ምንም ነገር ሊያወራም ሊለጥፍም አይችልም። ለምን ሻማን ለኩሳችሁ ብርሃኗ መስጠት እንጂ እሷን የእሷን ማለቅ አይታያችሁም። ሶዋት ብላ ጥያቄ ምልክት አድርጋለች። ሶዋት ምን ይፈጠር ምን ይፈጠር እና ምን ላድርግ ምና ምን ልሆን ብርሃን ከሰጠኸኝ በኋላ ብርሃን ከሰጠኸኝ በኋላ የኔ ማለቅ አይታይክም፣ እያለችክ ነው ብሩኬ ምን አድርግ ተካት ነው። አይ ብሩኬ አንተ ተንኮለኛ ምን አድርግ ተካት ነው። አይ ብሩክ እንኳን ተንኮለኛ አይደለም። ምን አድርግ ተካት ነው። ሰዋት ብላ ጥያቄ ምልክት ብሩክ ባል የለበት ስቶሪ ላይ አድርጋለች ማለት ነው። እና ሃይሚ ምንድን ነው የሆንሽው? ምን ሆንሽ ነው? የኔ እናት አይዞሽ አይዞሽ አይዞሽ ዴ እንደዛ ብለሽ ማራትሽ እንትን አትበይ እና የእውነት የእውነት ቃል ሁሉ የሚቀርና ማለት ነው። ብቻ ሰላም የሆኑ እውነት ሰላም ሲሆን የእውነት ዓለም ሶሻል ሚዲያ እና አንዳንድ ጊዜ በስራ መሀል ሰው አይደለን መጋጨታ ነው። ሁሉ ጊዜ የሚመጣውን ነገር አይደለም መቀበል ያለብን የምናየውን ነገር አይደለም ማመን ያለብን። ከጀርባ ብዙ ነገሮች ሊኖሩ ይችላሉ፣ ነው አናውቅም። ግን እኛ ሰዎች ስንባል ያየኑን ነገር እንናምናለን። ሰው አይደለን። ሰው ልጅ ይጋጫል፣ ይጣላል፣ ይታረቃል። ዕቃ ስ ብርጭቆ እና ለብርጭቆ እንኳን ይጋጫል። ለምን ሰው ነን፣ ሁሉም ሙሉ አይደለን። በቃ ተሳስተን ሰው ልናስቀይም እንችላለን፣ ልንናገር እንችላለን። ምናምን እና ያ ሰው ደግሞ በዛን ያህል አንግላያ ይችላለን ወይ ሚስ ባይ